ቶርሳለ በሉት የምትወርሱት ነገር አለ። አጠገብ ያለውን ሰው የምትቀበለው ነገር አለ በሉት። ጌታ ኢየሱስ ሲባረግ፣ ዝም ብለን አልመጣንም። ዝም ብለን እያመለክን አይደለም። ዝም ብለን ቤተክርስቲያን አልመጣንም። ወራሾች ነን። በዚህ ውስጥ ጥቂት ደቂቃ ማውራችሁ ምናልባት ለአስር ደቂቃም ሊሆን ይችላል። ነገር ግን አንድ ነገር ልበላችሁ፣ የወራሽነት መንፈስ ተሰጥቷችኋል። ስለ ወራሽነት ከማንሳቱ በፊት አንድ ነገር ይላል በእግዚአብሔር መንፈስ የሚመሩ እነዚህ ምንድን ናቸው ይላል የእግዚአብሔር ልጆች ናቸው ይላል ምንድናቸው ናቸው ይላል የእግዚአብሔር ልጆች ናቸው በምን የሚመሩ በእግዚአብሔር መንፈስ የሚመሩ ይላል ልጅነት መታወቂያው አንዱ በእግዚአብሔር መንፈስ የመመራት ኃይል ከዛ ውስጥ ግን አንድ ነገር ይላል። ይህን ካለ በኋላ አባ አባት ብለን የምንጮውበት የልጅነትን መንፈስ ምን ብለናል? ተቀብለናል እንጂ እንደገና ለባርነት ለፍርሃት የሚያበቃ ባርነትን አልያዝንም ይላል። ይሄን ትርጉሙን ስናይ ማለት ነው። ዛሬ አንድ ነገር እላችኋለሁ። በልጅነቱ ውስጥ ያለውን እግዚአብሔር አምላክ ወራሽ ያደረጋችሁን ነገር በኢየሱስም ተቀብላችሁ ለዘላለም ትኖራላችሁ። ወራሽነት ያለው ከልጅነት ጋር እንጂ ከባርነት ጋር አይደለም። ለምሳሌ አንድ ነገር ላንሳ አላችሁ? አንድ ባሪያ ለምሳሌ አብርሃም ጋር ስትሄዱ ኤሌዘር ሊወርሰኝ ነው ይላል። ግን ምን አይደለም፣ ልጁ አይደለም። ግን አብርሃም ምን ነበረበት? ፍርሃት ነበረበት። ባርነትና ልጅነት ጋር ስትመጡ ስልጣን ያለው ባርነት ጋር ሳይሆን ልጅነት ጋር። በልጅነት ውስጥ ምን አለ? ስልጣን አለ። ምን የሚያስወርስ ወራሽ የሚያደርግ ባሪያ ሳይሆን ምን ስለተባልክ ነው ልጅ ስለሆንክ ነው ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ ሁለት ላይ ሲናገር የእግዚአብሔር ቃል ምን ይላል ለተቀበሉት ሁሉ ግን ይላል አለ በስሙ ለሚያምኑት ሁሉ ለእነርሱም የእግዚአብሔር ልጆች ይሆኑ ዘንድ ምን ተሰጥቷቸዋል ስልጣን ይላል ከምን ጋር ከልጅነት ጋር ሁሉ ጊዜ ልጅነት ውስጥ ምን አለ ስልጣን አለ እሺ ስልጣን አለ በሉስ በልጅነት ውስጥ ምን አለ ስልጣን አለ ስልጣንን ስናስብ ሁል ጊዜ ምን አለ? ልጅነት አለ። ልጅነት ካለ ስልጣን አለ። ወራሽነትን ስናስብ ደግሞ ምን ስለሆንክ ነው ወራሽ የምትሆነው? ልጅ ስለሆንክ ነው። አጠገብ ያለውን ሰው ልጅ ስለሆንክ በሉት፣ ወራሽ ትሆናለ። ዛሬ በሉት፣ የሚዋጋህን አሸንፈህ እግዚአብሔር ወራሽ ያደርግሃል። ጌታ ኢየሱስ ይባረክ። ወራሽነት ምን ከሆነን አለ ሐዋርያው ጳውሎስ ልጆች ከሆነን ምንድነን? ወራሾች ነን። ዛሬ ስለ ውርስ ጥቂት ነገር ላውራችሁ። ውርስ በሁለት እናየዋለን ሰማያዊ ውርስና ምድራዊ ውርስ አለ። ምድራዊ ውርስ ከባዮሎጂካሊ ካለው አባትና እናት የምትወርሰው የዘላለምን ህይወት ደግሞ ኢየሱስን አግኝተ የምትወርሰው የዘላለም ህይወትን ለመውረስ ወይንም የእግዚአብሔር መንግስት ተካፋይ ውርስ ለማግኘት ግዴታ በክርስቶስ ኢየሱስ ማመንና የእግዚአብሔር ልጅ መሆን ይጠይቃል። ይሄኛውም የምድሩም ውርስ ደግሞ ለማግኘት ከዚህ ከስጋዊ እናትና አባት መወለድ ግድ ይላል። ስለዚህ በሁለቱም አቅጣጫ ስትመጡ በላይ ያለውም ልጅነት ይፈልጋል፣ በታች ያለውም ልጅነት ይፈልጋል። በላይ ያለውን ክርስቶስ ኢየሱስን ማግኘት ይፈልጋል፣ በታች ያለው ደግሞ የአባትና የእናት ትክክለኛ የሆነው ልጅ መሆን ይጠይቃል። ምን ለማግኘት? ውርስ ለማግኘት። ስለዚህ እንደገና ለፍርሃት እንዳትሆኑ ብሎ ሲነግራቸው እንደገና ይላል በባርነት ቀንበር ውስጥ እንዳትሆኑ፣ ፍርሃት ውስጥ እንዳትሆኑ። ባርነት ውስጥ ምን ስላለ ነው? ፍርሃት አለ። ልጅነት ውስጥ ፍርሃት የለም። አጠገብ ያለውን ሰው ልጅነት ውስጥ ፍርሃት የለም ባሉት። ዛሬ እኔ መንፈስ ቅዱስ ይናገረኛል፣ ተራራ የመሰለ ዳገት የሆነ ነገሮች እግዚአብሔር ደልዳላ ያደርገዋል። ኢየሱስ ጌታ አነግ የሆነ ብላት አልሰበር ያለ የመሰለ ነገር ቀጥቅጣችሁት፣ አልሰበር ያለ የመሰለ ነገር ካለ ስሙኝ፣ ዛሬ አንድ ነገር ይሆናል። ቀጥቅታ አንዳንድ ነገር ቀጥቅታው ቀጥቅታው ቀጥቅታው በኋላ የሚሰበረ ኢየሱስ ጌታ። አሁን ዛፍ የሚቆርጡ ሰዎች ይመቱታል። ወዳ ይቆረጥ ይቆርጡታል፣ ወዳ ይቆረጥ ይቆርጡታል፣ ይቆርጡታል። የሆነ ሳለ ሳይታክቱ ከቆረጡ ትልቅ ግንድም ሊሆን ይችላል ወደ ሌላ ሀሳብን ከሜዴ በፊት በመንፈሴ የማውሰድ እያየሁ ስለ ሆነ ወደዚያ ርኩት እግዚአብሔር ግን ወራሽነትን በሕይወታችሁ ሲያስቀምጠው ከልጅነት ጋር ጠላት መጥቶ ሊከስ ሲል እኔ እግዚአብሔር ልጅ ነኝ በሉት? ልጅ መሆናችሁን ሲያውቅ አጋንንት ራሱ ይሸሻል ባሪያ መሆንን ብቻ ከነገርከው ለአጋንንት ኖ ባሪያ ብቻ አይደለሁም እኔ ምንድን ነኝ ልጅ ነኝ ልጅ ኮንኩ ደግሞ ምንድን ነኝ ወራሽ ነኝ አጠገብ ያለውን ሰው ወራሽ ነው በሉት ላታክታችሁ አይደለም ወይንም ሰነፍ ላረጋችሁ አይደለም የምነግራችሁ፣ ሰነፍ ላረጋችሁ አይደለም የምነግራችሁ። እግዚአብሔር አምላክ በሕይወታችሁ ላይ በሕይወታችሁ ላይ አንድ ነገር አስቀምጧል። ልጅነትን በእናንተ ውስጥ አስቀምጦ ወራሽነትን እንዳስቀመጠ እንድታውቁ ይፈልጋል። ግን ምን አለ? ልጅነት ውስጥ ደግሞ አባ አባ አባት ብለን የምንጮበት የምልጅነት ምን አለ? መንፈስ አለ። አንድ ባሪያ መጥቶ አባ አባቴ አይልም። አባ አባት የሚለው ማን ነው? ልጅ ነው። ልጅነት ውስጥ ነው ምን ያለው። አባቴ ብለህ እንኳን የመጥራትን ስልጣን ያለ ልጅነት ውስጥ ነው። ይቅርታስ በተለያየ ስራ ውስጥ ገብታችሁ በሰው ቤት ውስጥ ገብታችሁ የምትሰሩ እና የምታገለግሉ ልበላችሁ፣ ይቅርታ አንድ ሴት ወይንም አንድ ሰው የሆነ ሰው ቤት ገብተው ሲሰሩ ወይንም እዛ ቤት ውስጥ ቅጥረኛ ሆነው ሲሰሩ ልጅ ናቸው? ባሪያ ናቸው። ባሪያ ናቸው። እነዚያ ሰዎች ሄደው አባቴ ማለት ይችላሉ? አይችሉም። አባቴ እንኳን ማለት የሚችለው ልጁ ነው። ከአባቱ ያለውን ሙሉ ስልጣን መቀበል። እነዛ ሰዎች የሰሩትን ደሞዝ እንጂ የሚቀበሉት በልጅነት ውስጥ ያለውን ውርስ አያገኙ። የሰሩበትን ምንድነው ክፍያ ብቻ ነው መቀበል የሚችሉት። ነገር ግን ልጅ ጋር ስትመጡ ደግሞ ልጅ ምንድነው ባይሰራም ቢሰራም? ልጅ ብቻ ስለሆነ የሚቀበለው ውርስ አለ። ይወላችሁ እንዳታገለግሉ ወይንም ለእግዚአብሔር መንግስት እንዳትሰሩ እያታከትኳችሁ አይደለም። እሱ ሁለተኛ ልጅነት ነው። የመጀመሪያ በልጅነት ውስጥ ያለውን ግን ወራሽነት ካያያችሁት አንድ ነገር ነው። ልጅ ብቻ ስለሆንክ መጀመሪያ ራሱ እናት አባት ሲሞት ራሱ እኮ ልጆች አሉ ነው። ፍርድ ቤት ራሱ ልጅ መጀመሪያ ልጅ ነው። ንብረቱ ለማውረስ ያላችሁን ውርስ ለመስጠት አባት ልጅ መሆኑን ያይና ልጅ ነው። ስለዚህ ይገባዋል። አጭበርባሪ ዳኛ ጋር ሪል ትክክለኛ ዳኛ ከሆነ ደግሞ ልጅነታችሁን ያይና ማንም ባሪያ ይሁን ማንንም ይኖር ሌላም ሰው ይገባኛል ሚል ሰው እያለ እግዚአብሔር ለማን ነው ማለት ሰዎች ለማን ነው ትክክለኛ ዳኛ ከሆኑ ለልጅ ነው የሚሰጡት ውርሱ የሚሰጥ ልጅ እያለ ለሌላ ይሰጥ ዛሬ አንድ ነገር እላችሁ ፈልጋለሁ እግዚአብሔር አምላክ ያስወርሳችኋል በሰማይ ያለውን ትወርሳላችሁ በምድር የሚገባችሁን ትወርሳላችሁ ዛሬ ስለ ውርስ ነው ተናገር ያለኝ ትወርሳላችሁ ውርስ አለኝ በሉ እስኪ እኔ በሰማይ ብቻ አይደለም በምድርም ውርስ አለኝ ባይዜ ወደ ከነዓን ትገባላችሁ የተባሉት እነ ካሌብ እነ ኢያሱ የሚናገረው ወደ እረፍቱ ምናምን ገቡ የሚሉት ኦልሬዲ ገብተው አብቅቷል እነሱ የገቡበት እግዚአብሔር የነገራቸው ውርስ የምድር ውርስ ነበረ ከነዓን የሚባል እነዚህ ወደ የጎልያድ ጎሊያድ ዘር የነበሩበት አካባቢ በተለይ ከነዓን አካባቢ ሆኖ ሳለ አሁን የጌት ዘር የሚባሉት እነዚህ ሶስት ስንት ነው? ሶስት ሜትር ከዛ በላይ የሆኑ ሰዎች ረጃጅሞች፣ የሚገኙበት በጣም ኒፍሊ የሚባሉ ረጃጅም ያሉበት አካባቢ፣ እዛ ቦታ ላይ ረጃጅም ናቸው የሚሉ አስሩ የሚያስፈራሩ ነበሩ። ነገር ግን ካሌብና እያሱ ግን እንደንጀራ ይሆኑልናል እንበላቸዋለን ያሉት። እሺ እንደንጀራ ይሆኑልኛል እበላቸዋለሁ ይሄ መንፈሳዊ ትርጉም ነው። እንደ እንጀራ ይሆኑልናል እንበላቸዋለን። ምንድነው እንወርሳቸዋለን፣ እናሸንፋቸዋለን። የበላዩ እኛ ነን። ልጅነት ውስጥ ያለ ከእግዚአብሔር ጋር የተገናኘ ኪዳን ያለው ለእኔና ለናንተ ነው። ስለዚህ ወራሽ ትሆናላችሁ። ስለዚህ አባ አባት ብለን የምንጮውበት የልጅነት ምን አለ ማለት ነው፣ መንፈስ ተሰጥቶናል። ያ መንፈስ ራሱ ከመንፈሳችን ጋር ምን ይላል ይመሰክርልናል የትኛው መንፈስ? መንፈስ ቅዱስ ለሰው ከተሰጠው የሰው መንፈስ አለ፣ ከዛ መንፈስ ጋር ለናንተ መንፈስ ለሰው መንፈስ ለሰው ስፒሪት። ሰው ሶስት ነገር አለው መንፈስ አለው ነፍስ አለው ስጋ አለው። ለዚህ ለመንፈሳችሁ የሚመሰክረው መንፈስ ቅዱስ ምን አለ? ትወርሻለሽ ትወርሳለ ብሎ አሁን። ባይዘዌ የእግዚአብሔር መንግስት እንደወረስን እርግጠኛ የሆነው እኮ መንፈስ ቅዱስ ስላለ እንጂ ባይኖር ኖሮ እርግጠኛ መሆናችሁ ወራሽ መሆናችንን ያስረገጠልን መንፈስ ቅዱስ ነው። እኔ አንድ ጴንጤ ነች ቆይቷል፣ የዛሬ 12 ዓመት አካባቢ ወንጌል ድንገት መንገድ ላይ ያገኘናትና ሰበክናት ከአንድ ወንጌላዊ ጋር ስንነግራት እኔ ጴንጤ ነኝ አለች። ጴንጤ ስለሆነ ሰው አይወርስም። አቃላችሁ አይደለም? የደቡብ ጴንጤና የሰሜን ኦርቶዶክስ አንድ ነው። በሃይማኖቱ የመጣ መጣ የሚወርስ ይመስለዋል አንዳንዱ በሃይማኖት ስለተወለደ እናት ጴንጤ ስለነበረች የእግዚአብሔር መንግስት አትወርስም። የእግዚአብሔር መንግስት የምትወርሰው አንተ ራሱ የልጅነት ስልጣን ውስጥ መግባት አለብ። እውነቴ ነው የምላችሁ። የቅርታ ቅድም ስለተናገርኩት ሃይማኖተኝነት በፍጹም መንግስተ ሰማይ አስወርስም፣ ውርስ ውስጥ አያስገባም። ውርስ ውስጥ የሚያስገባው ልጅ መሆን ይጠይቃል። እና ልጅቷ ጴንጤ ነኝ ያለች ምና ጊዜ ከልጅነት የጀምሮ ጴንጤ ነኝ ያለች በኩራት ነው ያለችው። ታዲያ መንግሥተ ሰማይ ወርሰሻል። እንዶረሽ ግን ምን ያህል እርግጠኛ ነኝ ስንላት፣ እሱን እርግጠኛ አይደለሁም ማለት ምን የለም። መንፈስ ቅዱስ ግን ሰረው አልሰረው ምን ሆንኩ ምን አልሆንኩ እንደዚህ ብላችሁ አትፈሩ። ስልጣናችሁ ብቻ አንድ ነገር አለ። ልጅ ነኝ ምቀበለው እቀበላለሁ። ኢየሱስ ጌታ፣ እሺ ልጅ ነኝ ባሉ፣ እቀበላለሁ፣ እወርሳለሁ። እና አንዳንድ ጊዜ በጣም ይገርመኝ ሰዎች ከእግዚአብሔር ጋር ያለንን የአባትነትና የልጅነት ነገር እርስት እናደርገውና ምን ነው ዝም አልገኝ እንላለን እኮ፣ ረስተን እኮ እንላለን በቃ የሆነ እንደማኖርስ ብቸኛ እንደሆነን እግዚአብሔር ምንም ለእኛ እንደሌለው አክት እናደረጋለን። ነገር ግን እግዚአብሔር በሰማይም በምድርም ለእኔና ለእናንተ እግዚአብሔር ርስት አለ ርስት አለው ብሎ ወራሽ የሚያደርግ ደግሞ ምንድን ነው መንፈሱ መንፈስ ቅዱስ በውስጣችሁ አለ ነት ውስጥ ወራሽነት አለ። አሁን በቤተሰቦቻችሁ ውስጥ በጣም እግዚአብሔር የሚፈሩ እህት ወንድሞች ወይ የሆነ ሰው ታያላችሁ። በጣም በቃ በጣም ጥሩ ነገር ያላቸው። ጥሩ ሰው ስለሆናችሁ ወራሽ አትሆኑ። ጥሩ ሰው ስለሆናችሁ ወራሽ አትሆኑ። የሚገርም የሚደክም የሚገርም ቤተክርስቲያን የሚመላለሰው ሰው ወራሽ አትሆኑ በቂ የሚገርም ለድሆች ያላችሁን ሁሉ ብትመግቡ ወራሽ አትሆኑ። የትኛውንም ነገር ብታረጉ አትሆኑ። ነገር ግን አንድ ነገር ያስፈልጋል። ወራሽ ለመሆን ልጅ መሆን ይጠይቃል። እስኪ ልጅ ነኝ በሉስ። ስለዚህ ወራሽነት እንዴት ይመጣል ነው መልእክቴ ዛሬ። ወራሽነት ከምን ጋር የተያዘ ነው? ወራሾች ለመሆን ምንድን ነው የሚያስፈልገን? ልጅ መሆን ብቻ በቂ ነው። እግዚአብሔር ይመስገን። ሌዊነት አገልጋይነት ሹመት ነው። ባይ ዘዌ የሹመት ስልጣን። አሁን አንድ ባለ ስልጣን ቢሾ፣ ከዛስ ምን ይላል? ሹመቱ የሆነ ጊዜ ላይ ምን ይላል? ይሻራል። ግን ሹመቱ ውስጥ ካለው ግን ምን አለው? ስልጣን አለው። ያ ስልጣኑ ደግሞ ምንድን ነው? የማገልገል እና የመስራት ስልጣን ነው። እግዚአብሔር ይመስገን። ስለዚህ የልጅነት ስልጣናችን ግን በህይወታችን ላይ ከአገልግሎት እንደሚያልፍ የምታውቁት በዚህ ምድር ላይ ልጅ የሆነን ሁላችን አገልግሎት በዚህ ምድር ላይ ብቻ። ሰማይ ስትሄድ ወንጌል ላይ ምናምን ምንም የምታገለግለው ህዝብ የለም። ሲጀመር በላይ ስትሄዱ ምንም የምታደረጉት ነገር የለም። አንድ ነገር ያለው ልጅነት በላይ ያለው አስተዋጽኦ አለው። ወራሽ እንድትሆን ያደረግሃል። ኢየሱስ ጌታ አጠገብ ያለውን ሰው ወራሽ ነው በሉት። በላይ ያለውን በሉት። በምድር ያለውን በሉት። ወራሽ የሚያደርግ የእግዚአብሔር የልጅነት ስልጣን ተሰጥቶሃል በሉት። ስለዚህ በሉት ትወርሳለህ። ለጸለይ ስለሆነ የምንፈልገው ኢየሱስ ጌታ ነው። እግዚአብሔር አምላክ በህይወታችሁ ላይ መልካምን ስራ ይሰራል። ሃሌሉያ! እስኪ በምድር ላይ ራሱ ርስት የምትጠባበቁ ሰዎች አላችሁ። ርስት የሆነ ነገር ይሆነል፣ ይመጣል፣ ይሆንልሻል፣ ኢየሱስ ጌታ ይሆናል። እኔ አሁን በኔ በኔ እንትን ለምሳሌ በፊት አላስበም ነበረ ግን አሁን አሁን ሲገባኝ ለምድሩ ርስት ባልንገበገብም ባልቸኩልም፣ ለሰማዩ ርስት ብቸኩልም አንድ ነገር ግን ይገባኛል ምለው ነገር ግን ከስጋ አባቴ የሚገባኝን ነገር የማግኘት መብት ስላለኝ አ እሱ ብቻ አይደለም፣ የሰማይ አባቴ ደግሞ የላዩን ብቻ ሳይሆን የምድሩ ሊሰጠኝ ርስት ሊሰጠኝ ዝግጁ ነው። ከአባት ከእናት እንኳን በስጋ ያለውን የምትወርሱት ነገር ባይኖርም ከእግዚአብሔር የምትወርሱት እንዳላስቡ። ኢየሱስ ጌታ ነው። ምድሩ አፈሩ የማን ነው እንዴ? ፀሐዩ የማን ነው? ራሱ እኮ ሁሉ ነገር እኮ እግዚአብሔር ውሃው የማን ነው? እኔ እንደው በዚህ ግረመንገር መልእክቴ መልክቴን ጨርሻለሁ። ግን አንድ ነገር ልንገራችሁ፣ በዚህ ምድር ላይ ያለውን ውሃውን ራሱ እኮ ማለት ነው ውሃውን ራሱ የምትከፍሉት ለውሃ ራሱ የምትከፍሉት ነገር እግዚአብሔር የፈጠረው ትንሽ ተቀነባበረና ኬሚካል ተጨምሮበት የሆነ ነገር ተደርጎ ሃይላንድ ላይ ገባ። ከዛ ምን ይልሃል እግዚአብሔር የፈጠረልን ነገር ይሸጥልሃል። እንደገና ደግሞ ያለውን ነገር በተለያየ መንገድ ልታገኝ የሚገባ አሁን መሬት አለ መሬት አለ። እዚህ የሆነ እዚህ ከተማ የኔ መሬት ነው ብለህ ዝም ብለህ ሄደህ መቀመጥ ያልቻልክበት ምክንያት ለምንድን ነው? ሰው በስጋው ደግሞ ወደ በረሃ ብትሄድ እርስቴ ነው እንትን ነው ምናምን ዝም ብለህ የሆነ ቦታ የለ ዘላን የሚባል ዝም ብለህ ሄደህ የሆነ ቦታ ላይ ቁጭ ትልና አንዳንዴ እኮ በረሃ ደስ ይላል። ደግሞ አንዳንዴ ኢየሱስ ጌታ እንደው እንትን በመሬትስና በእንትን ሳይሆን ዝም ብለ ሄደ የሆነ ቦታ ላይ ቤት ሰርተ ዝም ብለ ትኖራል ጫካ በጣም ብዙ ጫካ ያለበታል። እዛ ዝም ብለ ሰርተ መኖር ትችላል። ሁሉ የማን ነው የእግዚአብሔር የሆነው እኛ የማነን የክርስቶስን ክርስቶስም የእግዚአብሔር ነው አይደለ ሁሉ ደግሞ የኛ ነው ይላል ጳውሎስ ሲናገር ስለዚህ አንድ ነገር አምናለሁ አይምሯችሁ ምንም ያህል ሰዎች ከለልኩት እንደዚህ ያደረኩት መሬቱ የኔ ነው እንትኑ የኔ ነው ቢሉ የእግዚአብሔር እቆጣጠረዋል በዚህም ሆነ በዛ ግን፣ እግዚአብሔር አሳልፎ የሚሰጣችሁ ነገር አለ። እስኪ አሳልፎ የሚሰጠኝ ነገር አለ በሉስ። ስለዚህ ርስታችሁን እግዚአብሔር አሳልፎ የሚሰጣችሁን የሚገባችሁን ነገር እግዚአብሔር አሳልፎ በኢየሱስም ይሰጣችኋል፣ በኢየሱስም ትቀበላላችሁ። ካቶ ከእንትናና ካቶ ከትዬ እንትና ምናምን አትጠብቁ። ብዙ ከእግዚአብሔር ጠብቆ ከእግዚአብሔር የሚጠብቅ ብዙ ይቀበላል። እ ብዙ እቀበላለሁ በሉስ። ምናልባት ከሰው ከጠበቃችሁ ትንሽ ታገኛላችሁ። አልዋሻችሁም፣ ከሰው ከጠበቃችሁ ትንሽ ታገኛላችሁ። ከጌታ ከሆነ ግን ብዙ ትወስዳላችሁ። ያቤጽ የሚባል አንድ ሰው ደስ ይለኛል እንትን ላይ ዜና ላይ ሲናገር ሁሉንም ዝም ብሎ ስም ይዘረዝር ይዘረዝር እና ስም ዝርዝር እንዳይሆን ያደረገው ያቤጽ ያቤጽ እንደዚህ አለ መባረክን ባርከኝ ከዛ በጣም ይገርመኝ ይሄ ጥያቄው ነው ሀገሬንም ምኔን አስፈው? ሀገር አለ ሰውዬው ሀገር ጠየቅ እስቲ ሀገር እጠይቃለሁ ወይ ሀገሬንም አስፈው ክፉም እንዳሳዝነኝ እጅ ከኔ ጋር ትሁን እግዚአብሔር ምን አለው የለመነው ምን አለው እግዚአብሔር በያቤት ጸሎት እራሱ ደስ ያለው ይመስለኛል አጠገብ ያለው ትንሽ ነገር አትጠይቅበትም የላይውስ አግኝተነዋል በምድር እራሱ ትንሽ ነገር አትጠይቁ። አረ ጌታዬ ዝም ብለህ እንኳን ሁለት ክፍል ያለው ቤት ብሰጠኝ አትበሉ። እግዚአብሔር ምን ይሳነዋል። ጌታ ይመስገን። ባለፈው አፖስትል ፖል ጋር አንድ ቦታ ለጸሎት ገባንና ገብተን አንድ ደስ የምትል እናት አለች። የሆነ ነገር ምናምን ደስ ይላል። እኔ ደግሞ የሆነ ነገር ጥሩ ነገር ካየው አፕሪሼት አደርጋለሁ ዋው ደስ ይላል ብዬ። ያምርብሻል፣ ያምርብሃል። ራሱ ላል ካላማ ረብህም ደግሞ ምንም አልልም፣ ጸጥ እላለሁ እና የሆነ ነገር አየሁና ያምራል ጻልኩ ያው ምናምን ዋጋውንም ስነግራት ኡምና ምናት ከዛ በኋላ ለነገሩ ውስጥ ያለውን ነገር ከሰ አንዳንድ ጥሩ ነገር ማይጥሩ ኮን ውስጣችሁ ያለውን ነገር ይቀሰቀሳል። ኢየሱስ ጌታ፣ ሃሌሉያ አሁን እዚህ የሆነ ገጠር ውስጥ ታሽገው ትንሽ የቀበሌ የመሰለሽ ቤት ሰፈሩ ሆነ መኖር ጥሩ ሆኖ ሳለ መወለድ በዛ አካባቢ አከባቢ እግዚአብሔር ፈቅዶ ብትመጣም ሰፊ ነገር ማየት ግን፣ ሰፊ የሆነ ነገር ይሰጣል። እና ግን ውስጥ ያለው ነገር እኔ የሆነ ነገር እናገር ነበር። ጌታ ሆይ ይሄን አልበ እንትኑን አልነገራችሁም። ይሄን አልካሪ ይፈልጋለሁ። ግን ምን ያደረግልሃል አለች። በኋላ ላይ አረ እኔ ስንት ነገር አለ፣ መስራት የምፈልገው ነገር አለ። ደግሞ ጌታ እንደሚያደርገው ስለማምን ያን ነገር እያወሯት ነበር። አይበዛም አለች። አረ አይበዛም፣ ያንሰኛሉ። ኢየሱስ ጌታ እኔ አሁን ለምሳሌ አንድ ሄክታር ብትሰጡኝ ምን እንደምሰራበት እዛ ቦታ ላይ አይዲያ አለኝ። ሐሳቡ አለ፣ ይምጣ እንጂ ኢየሱስ ጌታ። አንተ ስለ መንጃ ፈቃዱ ትጨነቃለህ እንዴ? መኪና ይምጣ እንጂ ኢየሱስ ጌታ። እና ከዛ በኋላ እንዴ ምን ሆኜ ነው እንዴ አንተ ያመንከው እንደ እምነት ይሁንልህ ማለት ሲገባኝ አለች። እና አደነኳት፣ መጨረሻ ላይ አደነኳት። ምን ልላችሁ ነው ለትምህርታችሁ ያክል ያነሳሁት፣ በህይወታችሁ ላይ ያመናችሁትን ነገር እግዚአብሔር ያንኑ እራሱ ይሰጣችኋል። ይሰጠኛል በሉ። እኛ ዋናችን የዘላለም ህይወት የእግዚአብሔር መንግስትን መውረስ ነው። ከዚህ ምድር ደግሞ የሆነው የሚገባችሁ እግዚአብሔር ተንከራታችሁ ወይንም ጫማቶ አንድ ሰው ተቀዶ ልብሱ ተቀዶ ራሱ ታቃላችሁ። አጋንንት ጴንጤ እንደዚህ እንዲሆን ሲሆን ደስ እንደሚለው እውነቴን እኮ ነው። አጋንንት በጣም ጴንጤ ሲደሂ ካየ የሆነ ሰው ራሱ ከነገረ በዛ ሰውዬ በስተጀርባ አጋንንት ነው ያወራው አንቺ ስትደይ ስታጣ፣ ስትቸገር፣ ስትንከራተት የሆነ ነገር ካየ ሲያምርብ ምን ያደርጋል? አሁን ውድ ነገር ምን ችግር ነው? አሁን አንገቴ ላይ ዳይመንድ አላደርገው ወደፊት ሌባ ሊዘርፈኝ ስለሚችል እንጂ ማድረግ ስለሌለብኝ አይደለም። ባደርግ ምን ችግር አለ? እግዚአብሔር ይመስገን። አጠገብ ያለውን ሰው ማድረግ ትችላለህ፣ ጥሩ ነው በሉት። አንዳንድ ሰው ምን ያረጋል? ዳይመንድ እንዴት እንዴት ያደርጋል ይሏል። አረጋለሁ ምን ችግር አለው? ወርቅ ብታረክች ግን ድሆችን እየረዳ አርግ፣ ግን ሌላውን እያሰብክ አርግ፣ ወንጌል እየሰራበት አርግ። መኪና ጥሩ መኪና ንዳ። እና እኔ ምን ባጃጅ ልንዳ? አየምሬ ነው ነው ብላችሁ ሰው የሆነ ድደና ነገር ስትይዙ ማይመቸው ነገር ካያችሁ ከበስተጀርባ ያለ የአጋንንት አሰራር አለ። ስለዚህ ደና ነገርም ስሩ። ደና ነገርም ንዱ። ደና ቤትም ኑሩ። ድሆችንም አስቡ። ወንጌልም ስሩበት፣ ቤተ ክርስቲያን ስሩበት፣ አገልጋዮችንም እርዱ። በየትኛውም ነገር አድርጉ። ነገር ግን አንድ ነገር ነው፣ ጥሩ ጥሩ የሆነው ነገር ሁሉ እግዚአብሔር ለኛ ነው የሚፈልገው። ጥሩ ጥሩ ነገር ለአንተ ነው በሉት። እነዚህ ወንድሞቻችን ታውቃላችሁ፣ ወንድሞቻችን እነሱ እንወዳቸዋለን። ንግዱን እኮ የተቆጣጠሩት እነሱ ናቸው። እኔ ቅድም መቼ ነው የሆነ ሰዓት ላይ አይ ቲንክ መቼ እንደሆነ ቀን አላስታውስም። የሆነ አንድ ሰው በዛ ውስጥ ያለ ሃይማኖት ውስጥ ያለ ሰው ምን ሃል ካፒታል ውስጥ እንዳለ ስሰማ በጣም ገረመኝ። ስለዚህ ስለ ውርስ ሳነሳላችሁ የሰማዩ ላይ ብቻ አይደለም የምድሩም ላይ ያስፈልገናል። ኢየሱስ ጌታ የላዩንም በሉ የታችንም እወርሳለሁ እስኪ የት ድረስ የምድሩ ያስፈልገኛል። እንደው እዚህ አጋጣሚ ልንገራችሁ፣ ምናልባት አልባት ያው እናንተ ታውቃላችሁ። በብዙ መንገድ እግዚአብሔር ብሏችሁ ተገብቷችሁ በእውነት ይሁን ነገር ጠላት ተከራክሮ ያዘገየባችሁ ነገር የለም። ለምንድነው ጠላት እራሱ ራሱ የሚዋጋ? አንተን ማንከራተት ስለሚፈልግ በጣም ስትንከራተት ስትጨነቅ፣ ስትጨቃጨቅ፣ ለምን ስትል ስታማርር፣ እግዚአብሔር ላይ ስታማርር ስለሚለው ማሳጣት ይፈልጋል። ስለዚህ ዛሬ በኢየሱስ ስም እናስለቀቃለን እስይለቀቃል። በሉስ የአንቺ የሆነው የት አለን ብታገኝ። እኔ አሁን ለምሳሌ እንደው አብርሃም እንኳን አንድ ልጁን ራሱ ሲያገኝ ምንድን ነው ያለ ለመስዋዕት አቀረበ። አንተ እኮ ብትባረክ ለጌታ ክብር አንቺ ብትባረኪ ለጌታ ክብር ነው። እኔ እንጃ እኔ እንደዛ ነው ማስበው። እኔ ምን አለይ ለኔ ምለው የለም እኮ እኔ ራሱ የጌታ አለሁ እንዴ የመንፈስ ቅዱስ ማደሪያ አይደለን እንዴ? እግዚአብሔር ይመስገን። ስለዚህ ዛሬ አምናለሁ። አንድ ሰለሞን ምንድነው ምሳሌ ላይ ያለ ቃል አለ። ምሳሌ ላይ ያለ ቃል ሁሉም የሰለሞን መልእክት ስላልሆነ ምሳሌ ምሳሌ ላይ ያለ ቃል የሚገርመኝ ቃል አለ። ባሪያዎች መሰረገላ ሲሄዱ አየሁ፣ ነገስታት ደግሞ በእግር ሲሄዱ አየሁ ይላል። የተዛባ ኑሮ እያለ ነው ባጭር ቃል የተዛባ ኑሮ። ነገስታት በምን እየሄዱ አለ እ በእግር ባሪያዎችስ እ ነገስታት ሚለው ማንን ነው የእግዚአብሔርን ልጆች ነው ልጆች ሁሉ ነገስታት የሚለው ነገስታት የነገስታት ንጉስ ማን ነው ኢየሱስ ነው አደለ ነገስታት እነማን ናቸው እሺ እኔ ነኝ በሉ ግዴታ ጠቅላይ ሚኒስተር መሆን የለባቸው ንጉስ ተብላችሁ ሆነ ሹመት እናን እንደናንተ እንደውም ንጉስ የለም ከአንድ ከአረብ ንጉስ ከሚባለው ሰው ያንታ ትበልጠም እንዴ ትበልጣል ኢየሱስ ጌታ አንቺ ውስጥ ያለው የንግስና መንፈስ አለ ይሄ ንግስና መንፈስ ደግሞ በህይወታችሁ ላይ እግዚአብሔር የሰጣችሁ ስልጣን አለ ልጅነት ውስጥ ያለ ንግስና ያለው በልጅነት ውስጥ ነው ስለዚህ አንድ ነገር ልላችሁ ወዳለው ወራሽ ወራሽ ወራሽ እና ባሪያዎች በሰረገላ ሲሄዱ ነገስታት ደግሞ በእግር ሲሄዱ አያ ክፉ እንደሆነ እየተናገረ ነው ያለው። ምን እየሆነ ነው ያለው? እንትኑን ነው። ውስጣችሁ አንድ ነገር ማሰብ አለበት። ነገስታት የሚለው የእግዚአብሔር ይሁን ትልልቅ ስፍራ የተገባቸው። በዛ ጊዜ መኪና ስለሌለ ነው፣ ዋይዘ መኪና የለም። ምንም ነገር እንትን የለም። በዛ ጊዜ ሳይክልም የለም። ሞተርም የለም። ምንድን ነው ያለው? ሰረገላ ነው አይደለ? ሰረገላ ነው። ትልቅ ነገር የሚታየው እና በሰረገላ ሲሄዱ አዩ ያለው ማንን ነው? ባሪያዎችን ነው። ነገስታት ደግሞ በምን እየሄዱ ነው አለ በእግር እየሄዱ ነው። ይሄ ደግሞ ክፉ ነገር ነው ማለት ነው። ዛሬ ነገር ይገለበጣል። አንዳንድ የታወቁ ሰዎች ታውቃላችሁ አይደለ የዛ ዘመን ሰረገላ ላይ አሁኑ ዘመን ምንድን ነው? መኪና ነው መኪና ነው። ሌላ ምንም እንትን የለው አሁን፣ እሺ እንደው ዝም ብሎ ማለት ነው። አሁን ዝም ብለህ መኪና ትልቅ ነገር አይደለም፣ ኖርማል ነው። ግን አድርጌ ልንገራችሁ፣ ለመኪና እንኳን ሲጸልይ ሰው ለምን ይጸልያል የሚባልበት ጊዜ ላይ ነው። ምን ችግር አለው ቢጸልይ እነ ያሉት መንግስተ ሰማይ መስሏችሁ ነው። ከናን እኮ ምድር አፈር እኮ ነው የሆነ ቦታ ማርነውተት ያለበትን ምድር እንጂ መንግስተ ሰማይ አይደለም። ኖር ሳለን እንጀራ ነው ያሉት እነሱ የምድሩን ነገር ነው። ስለዚህኛ ዋናችን ግን የሰማይ ነው። በምድር ደግሞ መቶ ጥፍ ስለሚል የምድሩንም ደግሞ ምን እንላለን? ምን ከሆነ ልጆች ከሆነ እሲ ልጅ ነኝ ወርሳለው በሉ እኔ ውስጥ ያለው ወራሽ የሚያደርግ እንጂ የሚወረስ አይደለም። መንፈስ ቅዱስ ይረዳኛል በሉት። መልእክቴን አጠናቀቅ ያለው እግዚአብሔር አምላክ በሕይወታችሁ ላይ ወራሽ ያደርጋችኋል። አጠገብ ያለውን ሰው ወራሽ ትሆናለህ በሉት።